ሲቀጥል ደግሞ ዩቲውብም እየሰራ የተለያየ ነገር እየሰራ ፋሚሉን የሚያስተዳድር ሰው ነው። እንደምታዩትም ብቻ አይደለም ቤተሰቦች እና ብዙ ኃላፊነት ያለበት የእህቶቹ ኃላፊነት ያባጡ በቃ ፋሚሊ ውስጥ ያለ ነገር አለ እና በሰላም ነው። ግን አለባበስሽ ምነኩ ያምራልም በጣም ደግሞ ተገላለች ራሱ ነው እንዴ አልታየወት ነው ዛሬ የተገለጥኩት? የተገላለጠችው ማ፣ አንተንና ብዙ ያሉትን ጎረምሶች ለማማለል ነው። ሰውዬ አይታይህም እንዴ? በጣም ራቁቷ መሄዷ ለአንተ እንደ ውበት ተቆጠረ? አምሮብሻል አላለም? እንደው እንደ ፈጣሪ በኢትዮጵያ ውስጥ ጠበቅ ጠንከር ያለ ሕግ ራቁታቸውን በሚሄዱ ሴቶች ላይ ያውጣለን። አሜን አሜን። እውነት ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በምጫን ቤተሰብ የምትሆኑ ዘንድ በአክብሮት እየቃርኩ ስ የተለመደ ሀሳብ አሴታችሁን በኮሜንት እንድትሰጡኝ እያልኩ እውነት ለመናገር ይህን ቪዲዮ ማታየችው ለራሴ ግርምት ወስዶብኝ ዛሬ ምንድነው በማምላክ በወላዲተ አምላክ ቀን ራቁት ራቁት ፎቶ እና ቪዲዮ የምታሳይ ማየው ብዬ በቃ በጣም ተገረምኩ ነበረ። ታውቃላችሁ የቲክቶክ አዋርድ ላይ እንግዲህ ከትናንት ወዲያ ዋዜማ እርቃን ሆና ወጥታ አንድ የሞተ እባብ መስላ ቲክቶክ አዋርድ ላይ የሄደች አለች። እንዲሁም ደግሞ ወንዶቹ ደግሞ የሴት ስታይል፣ በሴት አለባበስ እና ጸጉራቸውን ተሰርተው ይሄዱ አሉ። ይሄ ስድስት ስልሳ ስድስትን ነው በቃ የቲክቶክ አዋርድ ላይ እያየን ያለ ነው እና ይህ ነገር ሕዝብን ትውልድን የመግደል ስራ ነው እና ሊቆም የሚገባው ነገር ነው። ወይም ደግሞ ሊሻሻል የሚገባው ህግ ይኖራል። ራቆታቸውን የሚሄዱ በሀገራችን ላይ ቅጣት ሊጣልባቸው ይገባል። እውነቱን ስነግራቸው ማለት ነው። አሁን እቺ ለበሰች አይባልም። እውነቱን ለመናገር ማለት ነው እና ያው አብርሽ ደግሞ ሰምታችሁታል። አምሮብሻል ግን በጣም ተገላለጥሽ። ይሄ ታዲያ ምንድን ነው? በቃ አንተ አሁን ሁለቱን መቶ አልፈለግም። ስለዚህ ይሄ ውርደት ነው፣ በጣም ነውር ነው። እሷ እንደዚህ የምትሆኑ እናንተን ለማማለል ነው። መከሯን የምታዩ ማለት ነው። መቼም ሴት ልጅ ርቃኗን ይሄ ሁሉ ጎረምሳ መካከል ገብታ ምን ሊፈጠር ይችላል የሚለውን መገመትም አያቅታችሁም። እኔ ማንም ከማንም አልልም። ራቆታችሁን የምትሄዱ ሴቶች በሙሉ ፈጣሪ ልባችሁን ይመልሰው፣ ወደ ልቦናችሁ ይመልሳችሁ በእውነቱ እኔ እንደዚህ እንደዚህ ስል ብዬ የምዘረዝረው የለኝም። በአሁኑ ሰዓት ዘጠና ዘጠኝ ፐርሰንት የምትሆኑት አንዴ ከእምብርታችሁ አንዴ ከእግራችሁ፣ ይሄ መልክ ረጋፊ ነው። አፈርነን። እኛ ነገር መቼ እንደምንጠራ አናውቅም። እውነቱን ስነግራችሁ ማለት ነው። ወደ ልቦናችሁ ወደ ራሳችሁ ብትመለሱ ጥሩ ነው። ድንገት ጠዋት ታይተን ማታ እየጠፋን ባለንበት ዘመን የራቁታችሁን እየወጣችሁ ምንም የምታስተምሩት ነገር የለም። ወልጅ አልጨረስኩም እማምላክ ወላዲተ አምላክ የተባረከ ፍሬ የተባረከ ዘርን እንድሰጠኝ ነው መለምናት። ምክንያቱም እኔ እንደዚች አይነቷን ከመውለድ ቢቀርብኝ ስለምመርጥ ማለት ነው። እች ብቻ አይደለችም በጣም ብዙዎች። እርቃን መሄድ ማለት የሴጣን ግብር ነው። ጸበል እንኳን ሄዳችሁ የማይለቀቃችሁ አጋንንት ነው የሚሰፍርባችሁ። እርቃ መሄድ በእኛ በኦርቶዶክስ ደግሞ የተፈቀደ አስመስላችሁ በቃ ድልቅቅ ቅብላችሁ፣ ወላ ሃይማኖት ወላ ኢትዮጵያዊነት ይሄኛ ባህል አይደለም። ከኋላ ራቁት፣ ከፊት ራቁት፣ ከታች ንፋስ ቢገልበው የሌለ ማለት ነው እና ነውር ነው። ሌላው ደግሞ ማች ለብሳችሁ ጨረሻ አስባችሁበት ነው የመጣችሁት። ቫላንታይን እንዳይመስላችሁ ማለት ነው። አሁን የእውነት የሞቶሽ ፕሮግራም ይመስላል ጋይስ። ምኑ ነው የሞቶሽ ፕሮግራም የሚመስለው ምኑ ይህ ሁሉ ሰው የማተራመስ ስራ ነው። በቃ በእናንተኛ ኃጢአት እንድንገባ ነው። ምክንያቱም ከእናንተ አልተሻልንም። እኛም በሄዳችሁበት እየተከተልን የእናንተን ኃጢአት የምንወስደው እኛን ኮሜንታተሮች ማለት ነው። ሲቀጥል ይሄ ሀቤላ ተብዬው በመልካም ቢሆን በጥሩ ቢሆን ከዚህም በላይ ትደርሳለህ። እንደገናም ደግሞ ሰዎች ወደው ጥሩ ኮሜንት ይጽፉልሃል። እናት አባቱን የሚያከብር ሰው፣ ቤተሰቡን ለቤተሰቡ የሚኖር ሰው በእንደዚህ በረከሰ ቪዲዮ አይመጣም። እውነቱን ስነግራችሁ ማለት ነው። ምንም ጥያቄ የለውም ሰው ከጀርባው የሚረዳው የሚያግዘው አለ። ማንኛውም ሰው ቢሆን የፈለገውን ዋጋ የሚከፍለው ለቤተሰቡ እንደሆነ ይታወቃል። ከኋላ የሚኖርለት ሰው እንዳለው እናውቃለን። ሁላችንም ምንሰራው ምንኖረው ለራሳችን ብቻ ብለን አይደለም፣ ይህን እናውቃለን። ግን ደግሞ ቤተሰቡን የሚያከብር ሰው ተከብሮ ያስከብራል። ጨዋ ወልዶ ጨዋ ያሳደገው የሚባለው በጥሩ መግባር ሲመጣ ነው። ድራማ ነው ብላችሁ ፊት ለፊት አሳይታችሁን ብትሰሩ ድራማው ላይ ያለውን ካራክተር እንጂ የምንጠላው ዋናውን አንጠላውም። አሁን ግን እኛ ቀጥታ እውነት አድርጋችሁ እየሰራችሁልን ስለሆነ የምንጠላው ዋናውን ነው። ስለዚህ ሀቤል ምንም የሚወደድ ያደረገው ነገር እስከሌለ ድረስ የሚያስመሰግነው ምንም ነገር የለም ምንም ነገር ማለት ነው። ኦኬ፣ ሌላው ነገር የሁላችሁም ተጽዕኖ ፈጣሪ ሩታ ናት። የእሷ ፎቶ የሌለበት ቦታ በቃ የለም በየደቂቃው በየሰራችሁት ቪዲዮ ሁሉ እሷል ስለዚህ ተሰድባ ተረግጣ እሷ ናት እዚጋ ያደረሰቻችሁ፣ መመስገንም ያለባት እሷ ናት ከፈጣሪ ቤታችሁ። እውነቱን ስነግራችሁ ማለት ነው። ዛሬ ላይ ያው ዞር ብላችሁ ብትወጓትም ማለት ነው እና ይሄ መጃጃልም ይባላል መጃጃል። እንደገና ደግሞ እነሱ ሁለቱን የምትደግፉ ሰዎች ራሳችሁ ራሱ ጤናችሁ ያጠራጥረኛል። ጸበል መግባት አለባችሁ ወይ በየእምነታቸው መሄድ ያለባቸው ቦታ መሄድ ያለባችሁ፣ ምክንያቱም የለቀቀ ብሎን ስላላችሁ ከጭንቅላታችሁ ላይ የጎደለ ነገር ስላለ ማለት ነው። ምን ምን የሚያስተምረን ነገር ኖሮ ነው? አሁን ለሱ ምን ደሰተው እንዴ? ሲቀጠል ደግሞ የሰው መቶ ሺ ለማክበር መታቸው። እንደዚህ የህዝብን የማተራመት ስራ የምሰሩት እኔ አብርሽ በዚህ ልክ በዚህ ልክ የድፍረትን ጥግ ማሳየትህ ይገርማል በእውነቱ ማለት ነው ምክንያቱም ያው አቃለውኝ እስከ ጥግ ድረስ ለምንም ነገር እንደማፈራ ገንዘብ ካገኘህም ምንም እንደምታደርግም በደንብ እያየን ነው ያለፍ ነው በዚህ ልክ ደፍሮ የወጣ የለም በዚህ ልክ ደፍሮም ፌመስ ይሆንም የለም በቃ የአዶናይ ንግግር እዚጋ ነው የሚሰራው ሰግጥ ፈምስ ብሏል ያንን ነው የያዝከው አንተ። አሁን ግን ሰግጥፈን ስታዲያ በጥሩ ጎን ይዘው ብትመጣ ጥሩ ነው። የምታረጋቸው ጥሩ ነገሮች እንዳሉ ሆኖ የመጥፎ ነገር የምታረጋቸው ስላመዘኑ ሰዎች አንተ ላይ ምንድን ነው ጥላቻ ነው የሚያተኩሩት። ደግሞ ይህ ግዴታ ነው፣ ምክንያቱም ያረከውና የምታረገው ነገር ምንም የሚያስተምር ነገር ስለሌለው ማለት ነው። ስለዚህ አቶ አቤል ተብዬው ሽልጥልጥ ሩታንም አመስግን ማለት ነው የዚህ ቻናል ቀንደኛ ሚና ተጫዋች ሩታ ናት። ተሰድባ ተረግጣ ብዙ ሆና ነው እዚህ ጋር ያደረሰችልህ ማለት ነው። ኦኬ፣ ሲቀጥል ደግሞ አብርሽ፣ ሌሎችን እያመሰገንክ፣ ሌሎችን እያወደስክ፣ ሌሎችን ከፍ እያደረግክ፣ ሚስትህን ዝቅ እያረክና ዝቅ እያስደረግክ መስራት ማለት ተገቢ አይደለም። እውነቱን ስነግራችሁ ምክንያቱም መጀመሪያ ሚስት ግራጎን ትበልጥ ባህለች፣ እና አስተውሉ ማለት አስተውሉ። ምንም በነገራችን ላይ ዜጋ ማለት ነው ወንድን ልጅ እኔ አሁን ከዚህ ነገር ብዙ እያየውበት እየተማርኩበት ነው። አንደኛ ሴት ልጅ የራሷን ክብር ዝቅ አድርጋ የምትገኝበት ቦታ ሁሌም ዝቅ ብላ ነው የምትታየው። አሁን አንቺ ለሱ ዕቃ ዕቃ ነሽ መጫወቻ ማለት መደበሪያው ነሽ፣ ላብርሽ ሄርሜላ ማለት ነው ኤርሜላ የሆነ ነገር ሲጎልበት ሲደበርበት መቶ አንቺ ላይ የሚደበርብሽ የሚጨፍርብሽ ሰውነሽ እቃ ነሽ። ገባሽ? ምንም ምክንያቱም ረክሰሽ ነው የተገኘሽው። ምንም የሚያስደስት ነገር ሊያደርግ ሆነ ሊሆን አይችልልሽ ምላንቺ ማለት ነው። ምክንያቱም የተገኘሽበት ቦታ ይወስነዋል። ያለ ቦታሽ የማይመለከትሽ የማይገባሽ ቦታ ነው የተገኘሽው። በግድ የሰው ባል ካልነጠኩ የሚባልበት ቦታ ማለት ነው። ያው እኛንም ጭምር ሴቶች ተብለሽ እያሰደብሽ ማለት ነው። እና ነውር ነው። ዞሮ ዞሮ ማለት ነው። አረረም መረረም፣ በቃ የሆነ ነገር የሆነ ቀን ሁሉም ነገር ይቀየራል፣ አውቃለሁ። እንዲህ አይቀጥልም። ግን ደግሞ የዛን ሰዓት፣ አፍረሽ አቀርቅረሽ የምትቀሪው አንቺ ልጅ፣ እድሜ ዘላለምሽ ቪዲዮዎችሽ፣ ፎቶዎችሽ ይኖራሉ። አንቺ ጋር ቢጠፋ እንዳለ ይሄ ቲክቶክ እና ዩቲዩብ አለ ኦኬ አለ። ስለዚህ ሰው ሁሉ እንደሰደበሽ በሄድሽበት የራስሽን ኑሮና ህይወት እንኳን ስትመሪ እንደተረገጥሽ ትኖሪያለሽ። ወደሽ ከተገፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው እና ወደሽ የገባሽበት ነገር ስለሆነ እዛው ራስሽን ቻይ። እኛ አይመለከተንም። በቆማችሁ ከመሞት ደግሞ ፈጣሪ ሰውራችሁ። ለማንኛውም ምንም አይደለም። ሰው በነገራችን ላይ ማለት ነው፣ የሰው ስንት ነጥቂ አንቺም ደግሞ የሌላ ሰውን ልመጠቅሽ፣ አንቺም ደግሞ ነገ አይደለም እሱን ራስሽን ራሱ ትነጠቂያለሽ። ዝም ብለሽ ጠብቂ፣ አብረሽ እንደሆነ አያፍርም ሌላ ታሪክ እንደሚፈጠር ጠብቁ። እሱ ከዚህ በኋላ እንደዚህ ነው፣ የእሱ ቻናል የሚቀጥለው እንደዚህ ነው። የተግማማ ነው የሚቀጥለው፣ ምክንያቱም ሰዎች ወደው እያዩት ነው፣ እየሰደጉትን ቢሆን እያዩት ነው ስለዚህ ሊያቆም አይችልም። አብዱሽ ከዚህ በኋላ ማለት ነው ያመጣል ሌላ ሴ። ዝም ብላችሁ ጠብቁ። ማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታ በርጭ ጠንክሪ፣ አይዞሽ እኛ ህቶችሽ ከጎንሽ ነን። በቃ አንቺ አቋምሽን ብቻ እንዳድርጊ ነው ማለት የምፈልገው ወዳችኋለሁ። መልካም ጊዜ። ቻውቻው